የኮሙዲቲ ክላስተር ውጤታማነት ከየት ወዴት። የግብርና ዘርፍ በሀገሪቱ የኢኮኖሚ እድገትና ሕዝቡን ተጠቃሚነት በማረጋገጥ በኩል ባለው ወሳኝ ድርሻ የመሪነቱን ደረጃ ይዞ በመተግበር ላይ ይገኛል። በአንደኛው የእድገትና ትራንስፎርሜሽን እቅድ ዘመን በዘርፉ ከተመዘገበው እድገት በተጨማሪ የግብርናውን ትራንስፎርሜሽን ለማረጋገጥ መሰረት የጣሉ ዋና ዋና ተግባራት የተከናወኑበት የመርሃ ግብር ዘመን እንደነበርም ማየት ይቻላል። በዚህም እቅዱ በተተገበረው ልክ ውጤት የተረጋገጠበት በርካታ ልምዶች የተገኙበትና በዚህ ላይ በመመስረት ትራንስፎርሜሽንን ለማረጋገጥ የሚያስችል ቀጣይ ስራ መስራት እንደሚጠይቅን ግንዛቤ የተያዘበት ነው። በመሆኑም በመጀመሪያው የእቅድ ትግበራ በተገኙ ውጤቶችና የተለዩ አፈጻጸሙ ውስንነቶች ላይ በመመስረት የሁለተኛው የእቅድ አላማዎችንና ግቦችን ለማሳካት ሊፈጸሙ የሚገባቸውን ተግባራት እና ስትራቴጂክ ስልቶችን በማካተት ኮሚዲቲን መሰረት ያደረገ የማስፈጸሚያ እቅድ እንዲዘጋጅላቸው ከተለዩ ዋና ዋና ሰብሎች መካከል አንዱ የስንዴ ሰብል ነው። ስንዴም በጥሬቃነት የሚጠቀሙ ፋብሪካዎችንና አጠቃላይ ሕብረተሰቡን የምግብ ፍላጎት ከሀገር ውስጥ ማሟላት እንዲቻል ስትራቴጂዎችን መቀየስና አዳዲስ አሰራሮችን በመዝርጋት የአርሶ አደሩን ምርትና ምርታማነት ማሻሻል ቀዳሚ ተግባር መሆኑ ይጠቀሳል። የስንዴ ፓኬጅ የተዘጋጀው በምርምር በቅርብ ዓመታት የተገኙ የተሻሻሉ ዝርያዎችን፣ የማዳበሪያ አጠቃቀም ምክር ሃሳብ፣ የተለያዩ የተሻሻሉ የአሰራር ዘዴዎችንና ከምርጥ አርሶ አደሮች የተገኙ ጠቃሚ ተሞክሮዎችን በማጣመር በቂ እርጥበት ለሚያገኙ አካባቢዎችና ለእርጥበት አጠር አካባቢ የተዘጋጀውን ፓኬጅ አሟልቶ በመፈጸም ምርትና ምርታማነትን በእቅዱ መሰረት ለማሳካት በርካታ ምቹ ሁኔታዎችን መኖራቸውን በስፋት ተገልጿል። በኤክስቴሽን አደረጃጀቱ ላይ የጠራ የጋራ ግንዛቤ ከመያዙም በላይ የማደራጀቱ ስራ ተጠናቆ ወደ ተግባር መገባቱ የቀበሌ የባለሙያዎች ብዛት ሆነ የትምህርት ደረጃ እየተሻሻለ መምጣቱ በቀበሌ ደረጃ የግብርና ጽፈት ቤት መቋቋሙ አርሶአደሩ ምርታማነቱን እያሳደገ ከመምጣቱና ለምርቱ አስተማማኝ ገበያና የተሻሻ የተሻለ ዋጋ ከማግኘቱ ጋር ተያይዞ ይበልጥ ተጠቃሚ በመሆኑና የላቀ ውጤት ያመጡ አርሶ አደሮች በየአመቱ በሚካሄደው የአርሶ አደር ፌስቲቫል በመንግስት የማበረታቻ ሽልማት ማግኘታቸውንና በእነዚህ ምክንያቶችም የአርሶ አደሩ ምርታማነትን የማሳደግ ፍላጎት እየጨመረ መምጣቱ እስካሁን ከተደረጉት ምርትና ምርታማነትን የማሳደግ ጥረቶች ጠቃሚ ልምዶች መገኘታቸው በተካሄዱት ያሉት የክህሎት ስልጠናዎችና የልምድ ልውውጦች አርሶ አደሩ ግንዛቤና የመፈጸም አቅም በአንጻራዊነት መሻሻሉ የሚሉት ዋና ዋናዎቹ ሲሆኑ ይህም አመራሩ፣ ባለሙያውና አርሶ አደሩ ይበልጥ እንዲያነሳሳና ተግቶ እንዲሰራ ያበረታተዋል። ስለዚህ እቅዱን ለማሳካትም የሰብል ምርትና ምርታማነት ማሳደግ አንዱና ዋና የትኩረት መስክ ሲሆን ለዚህም የባለሙያውንና የአርሶ አደሩን የመፈጸም አቅም ለማጎልበት የሚያግዝ የኮሙዲቲ ክላስተር ምርትና ምርታማነትን ለማሳደግ ዘርፈ ብዙ ጠቀሜታዎች አሉት። ስለሆነም በመርሐቤቴ ወረዳ በኮሙዲቲ ክላስተር እንዲለሙ የተያዙት ሰብሎች ማሽላም፣ ጤፍ፣ ስንዴና ማሾ ናቸው። ውድ የፕሮግራም ተከታዮቻችን ይዘንላችሁ የቀረብነውን የኮሙዲቲ ክላስተር ከየት ወዴት በሚል ርዕስ ከመርሐቤቴ የወረዳ ግብርና ለማጽፈ ቤት ዋና ኃላፊ አቶ ባዩልኝ ርቃዜ ጋር ቆይታ አድርገናል። በቆይታችን የኮሙዲቲ ክላስተር በአርሶ አደሩ ያለው አረዳድ ምን ይመስላል፣ በአርሶ አደሩ ላይ ያመጣው ለውጥ፣ በኮሙዲቲ ክላስተር የተሸፈነው መሬት ይገኝ እና ይገኛል ተብሎ የታቀደው ምርት፣ አሰራርን ለማዘመን የተያዘ እቅድን በተመለከተ፣ የኮሙዲቲ ውጤታማነት ካለፈው ዓመት ጋር ሲነጻጸር የግብአት አቅርቦት ስርጭት እና የምርጥ ዘር የገበያ ትስስርን ከመፍጠር አኳያ እና ሌሎች እና መሰል ጥያቄዎች በስፋት አንስተንላቸዋል። ለዚህም ማብራሪያ እና ምላሾችን እንደሚከተለው አቅርበውልናል። ግብርናን ማስራዎቻችን አኳያ 2017 ዓ ም ላይ በጣም የተሻለ ምርት የተገኘበት እና አርሶአደሩም የተሻለ ምርት ማግኘቱ የተነሳ ለ2018 መነሻ የሚሆነውን አቅም የፈጠረበት አመት እንደነበረ እናስታውሳለን ማለት ነው። ይሄ ደግሞ ዋናው አርሶአደሩ የተሻለ ምርት እንዲያገኝ ያደረገበት አጠቃላይ ከግብአት አቅርቦትና ስርጭት አኳያ እና ከቀረበም ከተሰራጨም በኋላ ከአጠቃቀም አኳያ የነበሩ መሻሻሎች እና አርሶ አደሩ ከጊዜ ወደ ጊዜ የሚፈጽማቸው የግብርና ሙሉ ፓኬጆች አሉ። እነሱም በተሻለ ሁኔታ ከጊዜ ወደ ጊዜ ግንዛቤው እያደገ በመምጣቱና በመፈጸሙ የተሻለ ምርት ማግኘት የተቻለበት አመት ነበር ተብሎ መውሰድ ይቻላል ማለት ነው። በዚህ መሰረት ያንን መነሻ አድርገን 2018 ላይ የ2017 መነሻ በማድረግ አጠቃላይ ተቋማዊ እቅዶች የታቀዱበት ሁኔታ ነው ያለው ማለት ነው። እንግዲህ ከዚህ ውስጥ አንደኛው እንደ ሀገርም ከግብርና ኳያ ሰፊ ስራ የሚሰራበት አርሶ አደራችን የሰብልማት ተግባር ነው ማለት ነው። እንግዲህ እንደሚታወቀው ግብርናን እናዘመን ካለን እና አሁንም ግብርናን ላይ ከፍተኛ ውጤትን እየመጣበት ያለው ትልቁ ተግባር በሰብልማት ዙሪያ አርሶ አደሩ በማሳ ኩታ ገጠም በማሳ ኩታ ገጠም ተመሳሳይ ሰብሎችን የሚዘራበት የአሰራር ስርዓት መዘርጋት ነው ማለት ነው። ይሄ እንግዲህ ቀደምት 2006 2007 ከዛ በፊትም በንቅናቄ ሲሰራ የነበረበት ሁኔታ ነው ያለው ማለት ነው። ከዛ በፊት የለም አንደኛው፣ በማሳ ኩታ ገጠም ወይም በኮሚዲቲ ክላስተር የምንለው እንግዲህ ኮሚዲቲ የምንለው ሳውሎን ክላስተር የምንለው ደግሞ አጠቃላይ የማሳውን አደሩ የሚያርሳቸው ማሳ ነው እና በዚህ መሰረት የመጀመሪያው የሚሆነው ትልቅ የግንዛቤ ፈጠራ ሲሰራ የነበረበት አመት ነበር ከዚህ በፊት ማለት ነው። እና በዚህ መሰረት ከጊዜ ከአመት ከአመት ዓመት እየተሻሻል የመጣበት የአርሶአደሩ የመፈጸም አቅም እየተሻሻል የመጣበት ሁኔታ ነበር የነበረው ማለት ነው። አንደኛው ኮሚኒቲ ክላስተር መጠቀሙ ዋናው ዓላማው አርሶአደራችን ተመሳሳይ ሰብል፣ ተመሳሳይ የዘር ወቅት፣ ተመሳሳይ የእርሻ ወቅት፣ ተመሳሳይ የሆነ የሰብል ስብሰባ እንዲኖረው ነው ማለት ነው። በዚህ ረገድ ይህን ስናደርግ ለምሳሌ ችግሮች እንኳን የተባይ ክስተት እንኳን ቢከሰት አሁን የኮሙዲቲ ክላስተር ዋናው ጥቅሙ አንደኛው ተባይ እንኳን ቢከሰት፣ በሽታ ቢከሰት ተመሳሳይ ሰብል ላይ የሚፈጠረው ተመሳሳይ በሽታ ወይ ተመሳሳይ የሆነ ተባይ ስለሆነ የሚፈጠረው በአንድ ጊዜ ማጥፋትና ማጽዳት የሚቻልበት ሁኔታ መፍጠር ስለሚቻል ነው ማለት ነው እና በዚህ መሰረት አርሶ አደራችንም በጣም ሰፊ የሆነ ስራ ሲሰራ የቆየበት ሁኔታ ነው ያለው ማለት ነው። በዚህ ረገድ ያው ትልቅ ችግሮች ነበሩ። አንደኛው እንደ ግብርና ካሰብ ነው እዚህ ደረጃ ላይ የተደረሰው የመጀመሪያው የቀበሌ ግብርና ሙያተኞቻችን የወረዳ ግብርና ሙያተኞቻችን በጣም ዋጋ ክፍለውበታል። አርሶ አደሩ ወደዚህ የአሰራር ስርዓት እንዲገባ ትልቅ የሆነ የኤክስቴንሽን ስርጸት የሰሩበት ሁኔታ ነበር የነበረው ማለት ነው። እና በዛ መሰረት አሁን ከዚህ ወቶ አርሶ አደራችን ከዚህ አይነት አስተሳሰብ ወቶ ያለውን ትሪንድ እያካፈል ያለበት ሁኔታ ነው ያለው ማለት ነው። በዚህም ከአምኖ አኳያ አንደኛ ትልቅ ምርት ያገኘንበት አርሶ አደራችን ተመሳሳይ ሰብል በተመሳሳይ ወቅትና በተመሳሳይ ሰዓት በመዝራት እና በማረስ እና የተዘራውን ምርት ስብሰባ ላይ በተመሳሳይ ሰዓት ስለሰበሰበ ውጤት ማምጣት ታይችሏል ማለት ነው። ቀል አፈጻጸማችንን ስናየው እንደ መርሐቤቴ ወረዳ አጠቃላይ በኮሙዲቲ ክላስተር ይለማል ብለን የያዝነው 23701 ሄክታር ሲሆን እንግዲህ እንደ መርሐቤቴ ወረዳ እንደሚታወቀው በከፍተኛ ከኮሙዲቲ አኳያ ማሽላ፣ ጤፍ፣ ስንዴና ማሾ ነው። በዚህ መሰረት ማሽላ 13518 ሄክታር መሬት በኮሙዲቲ ክላስተር በዘር ይሸፍናል ብለን በእቅድ ይዘናል ማለት ነው ስንዴን በተመሳሳይ 4000 ሄክታር መሬት በተለይ ደጋማ አካባቢ ላይ ኦፍናና ኮላሽ ላይ አራት ሺህ ሄክታር መሬት በዘር ይሸፍናል ተብሎ በዕቅድ የተያዘበትና ሁኔታን ያለው ማለት ነው። ጤፍ በተመሳሳይ 5810 ሄክታር፣ ማሾ በተመሳሳይ 373 ሄክታር መሬት በዘር ይሸፈናል ብለን በዕቅድ ይዘን ኮሙዲቲያችን ላይ ይህንን 100 ፐርሰንት በዘር የተሸፈነበት ሁኔታን ያለው ማለት ነው። ይህን ስናየው ከዕቅድ አኳያ ዕቅዳችን 2371 ነው። 100 ፐርሰንት በዘር የተሸፈነበት ሁኔታ ያለው ማለት ነው። እንግዲህ በኮሙዲቲ ክላስተር ስንል አሰራሩን ሙሉ ፓኬጅ የመጠቀም አንዱ እንትን ስለሆነ በዚህ መሰረት ከሌላው በኮሙዲቲ ካልተዘራው ይሄኛው በኮሙዲቲ ክላስተር ወይም በማሳኩት ገጠም የተዘራው የተሻለ ምርት ይኖረዋል ብለን ነው። በእኛም መንገድ ነው ማለት ነው። እና በዚህ መሰረት አጠቃላይ እናገኛለን ብለን በእቅድ የያዝነው 2017 18 ምርት ዘመን ላይ በእቅድ ከዚህ 23 701 ሄክታር መሬት ላይ 5943 ኩንታል ምርት እናገኛለን ብለን በእቅል ይዘን አንደኛ ዙር ሰብል ግምገማ ሰርተናል። ሁለተኛ ዙር ሰብል ነው ያልተሰራው። በዙር ሰብል ግምገማ ላይ መቶ መቶ ሰባ ኩንታል ይገኛል ተውሎ በተወሰደውን አሙና መሠረት የተገለገምበት ሁኔታእና የአንደኛ ዙር ሰብልግምገማ ያጠናቀቅንበት ነው ሁለተኛ ዙር ሰብል ግምገማ ግን። በእርግጠኝነት አንደኛ ዙር ሰብል ገና የሚሰራው ሰብሉ ሳይሰበሰብ ገና በቁመናው ስለሆነ ሁለተኛ ዙር ደግሞ የሚሰራው ምርቱን ከእያንዳንዱ ሰብል ላይ ናሙና በመውሰድ ስለሆነ ከዚህ ያደገ ምርት ይገኛል ብለን እናስባለን ማለት ነው። ስለዚህ አፈጻጸሙ ከምርት አኳያ ከሌሎቹ ስናየው በጣም የተሻለ በኮሙዲቲ ክላስተር የተዘራው። ውድ የፕሮግራማችን ተከታዮች ምርትና ምርታማነትን ለማሳደግ የግብርና ባለሙያ የሚሰጡትን የግንዛቤ ማስጨበጫ በመከተል የኮሙዲቲ ክላስተር ተጠቃሚነትን በማስፋት ከተረጂነት መላቀቅ አስፈላጊ ነው ሲል የመርሐቤቴ የወረዳ ኮሚኒኬሽን ጽሕፈት ቤት መልእክቱን ያስተላልፋል።